የሎሌን የሎሊን ጠረን እኮ ገና ከሩቁ ነው የማውቀው። ስለዚህ አይንሽን ሳይሆን አፍንጫሽን ለማፈን ያለብኝ ማለት ነው። አፍነል እኔ እራሴን እየቀጣሁ ነው ማለት ያለብኝ። አንተ ምን እንደሚያስፈልግ ባለማውቄ ነው የበለጠ ያስከፋው። በፍጹም አንቺ ማኮ ሰዎች ጎደለው ብለው የሚነግሩሽ ነገር ነው ለመሙላት

ከዚህ ደስ ሲ ዋይ ጽናት አልጋ ላይ እንዳትወጪ ብላኛለች። ስለዚህ በቃ እስከሚነሳ ድረስ እዚህ መሬት ላይ ሚሄድ ጠብቅ። ጽናት እኮ አልጋ ላይ እንዳትወጪ ብላኛለች። እሻውን ከመሬት ላይ ተነሽ ደግሞ በኋላ ብርድ መቶ ውስጥ እንዳትወኝብኝ አይ አይ ጸናት እኮ ከመጣች እኔን ትቆጣኛለች ይቅር አትቆጣም ይሄን ያህል ሰይጣን አረግሻት እንዴ አንተ እኮ ስትቆጣ ስለማታያት ነው እሺ በቃ ወሬ አልፈልግም ኪራ እኔ እኮ ቁርስ አልበለውም እና ይጂና ግሽም ቢያ እዚህ ምን እንድትሰጥሽ ነው የመጣሽው አይ አይ እንደዛ እኮ አይደለም አብረን እንድንበላ ብዬ ነው እንደዛ አይሆንም ይጂና ብቻ ብቻሽም ቢ ገና እኮ ሁሌም አብረን እንበላለን ትላለ ከዛ ደግሞ ተወሻለ እንዶ በፈጠርሽ ገና ከመንቃት አትነዛ ነ ሄጂ በቃ መጣለሁ። እምነትህ ነው አይደለን እና መቼስ በዚህ መስኮት ዘልያ ልውጣ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ የቻና ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትፈልለኝ። ጽናት ድራማ ክፍል ዘጠና ስድስት እዥላችሁ ቀርቤ ያለሁ ማለት ነው። እንግዲህ እዚህ ጋር እንግዲህ ቅዱስን ቤት ውስጥ የተፈጠረውን አያውቅም ነበረ። አራተወኝ ይላ ዘፋኙ በአካል ሄደ ካላየኸው መቼም አታምንም። ቤት እሺ በቃና ቤት እንሂድ እና እንዘዛ ቡና እንጠጣ። ነበር አንሄድም። እኔ እብረብኝ አልገበኝም። ችግር አለን? አንተና ኪራ ረብ ሞፍ ምንም ነገር የለም። አልሄድም። ስትነዋ ትንሽ ስለደበረኝ ነው። እሱ ናሆምን እንግዲህ ከምሩ ጋር ትንሽ ስለትጋጨ ምሩም እንግዲህ ናሆምን ሳያቅ እንግዲህ ልታረግዝ ሞክራ ነበረ። ያኔ እርግዝና ከተከሰተ የሷ የሕይወቷ ያስ አደጋ ያሰጋባታል ማለት ነው። በዛ ምክንያት የመጣ እና አሁን ምንም ልታረግዝ አይፈቅድላትም። ቅዱስ ወደ ኪራይ ቤት ሄዶ ቤቲ አይን አይኑን ስታየ በጣም እሱም አይን አይኑን ሁለቱም ተፋጠዋል ማለት ነው። ምን ነው አንቺ ምን ቀምደሽ ነው? እንደ ጂቡቲ አይንሽ ፈጠዋል። ረኔ ምንም አልቃምኩም፣ ግን ጠዋት ሱኳር ቅሜ ነበረ። ለማንም አትናገርሺ ትለዋለች ቤቲ። ቅዱስም ራ ይችልች አንቺ ደግሞ ኬት ነው ያመጦሽ? አስታወስከኝ ግን ይሄንን ፊት ከመፈጠር ጀምሮ አይቼው ዋላ ቅም ይላል፣ ቅዱስን ማለት ነው። እኔ እኮ 121 ቁጥር ነኝ። የምን ቁጥር ደግሞ? ቁጥር ነው እሱ፣ ደግሞ ያ አልጋዬ ቁጥር ነዋ። አንተ ደግሞ 132 ቁጥር ነህ አይደል? ምንድን ነው የምታወሪው? ሰዎቹ ግን የት ሄዱ ነው ብሎ ቅዱስ ያወራታል። ያኔ ክፍሌ አልዋጋ ብለህ ስትዋወቅ የተዋወቀ ልጅ አይደለህም? አይደለሁም ይላል። አንቺ የሆነ የላላ ነገር አለሽ አንተ ደግሞ አትዋሽ፣ ትልቅ ሰው አይዋሽም፣ ውሸት ጥሩ አይደለም ትላለች ቤቲ። ያምሻል እንዴ ከዛ ቤቲ አበደች። ያምሻል ወይ ሲላት እንግዲህ ጮኸች፣ አበደች። ሀ ብሎ ቅድ ኪራ ተላልጃለ ብሎ እንግዲህ ቅዱሱን እየሮጣ ወጥተዋል። በጭሆታ ቤቲ ስታሳብደው ማለት ነው። ውጣለኝ እያለች አላበትኩም እያለች፣ እሷንም እንግዲህ ጸጉሯን ሙጭ ሙጭ ያደረገች እኔ ጤነኛ ነኝ ያለች። ሁሉም እየመጣ አበሽ አበሽ ይለኛል፣ እኔ ጤነኛ ነኝ፣ አላበትኩም እያለች ለቅዱስን አበራታ አስወጣዋለች። ቅዱስንም ምንም ነገር ሳይከሰትብኝ ሮጥ ልብ ወጣ ይሻላል እያለ እሱም እየወራጣ ይወጣል ማለት ነው። ቅዱስን ከዛ ደረጃ ላይ ቆሞ እንዴ እዚህ ቤት የሚመጣ ሁሉ የታመመ ነው እንዴ ብሎ ምንድን ነው እዚህ ቤት ውስጥ የገባሁት የመጣ ሰው ሁሉ ጤነኛ አይሆንም እያለ እንግዲህ ኒና ትመጣና ቅዱስዬ እያለች እንግዲህ፣ አንቺ ጦሰኛ እንዴት ነሽ ይላታል። እንዴ እኔ ነኝ ጦሰኛ? አዎ እስከ ዛሬ ጦሰኛን ጦስ እዚህ ቤት እስካለች ድረስ መቼም አልረሳውም ይላል ቅዱስ። የዘላለም አይምሮ ጠበሳ ሊሆንብኝ ነዋ። አይምሮ ስትቆይ ያቺ ልጅ ምን ሆና ነው? የቱኛዋ? ሳሎን ያለችው ናታ፣ ቤቲ ናት የምትለው? አረ ቤቲ ማለት እሷ ናት እንዴ? አው እሷ ናት። እንግዲህ ያማታል ሲሉ በዚህ ደረጃ አይመሰለኝም ነበረ። አረ በፈጠራ እንዳሰማህ። አሀ ለዚህ ነው አሁን ቆሌ ገፋ ያስወጣችኝ። የመሻል ብልሃት ነው እንዴ? አዎ አናሷ የአርጋ ቁጥር አቀሃሎ ስትለኝ እና ምላርግት አይዞ እንደ እንደተበላሸ ሬዲዮን ስትቀባጥር እኛ ደግሞ ስንሰማት ነው የምንውለው። እኔ እዚህ አልቆይም፣ ክራስ ሲመጣ መኪና ውስጥ ነኝ ባዩቻው ብሎ ቅዱስን ወደ መኪናው ይሄዳል። ኔና ደግሞ አይ ቅዱሴ፣ አንተስ ሄደሃል እኔስ ከርተታዋ የት ልሄድ የት መሄጃ የለኝም። እስኪ እንደፈረደብኝ ደግሞ ገብቼ ላባብላት ያለች ኔና እንግዲህ ሁሉም ነገር ዋን እፍ እያለች ተበሳጨች ትገኛለች። ኔናም ወደ ቤቲ ታመራለች ማለት ነው። ምንም ነገር እንደምታደርገው ነገር አጣች ማለት ነው ኔና ማለት ነው። ማለትም እንግዲህ ቤቲ እሷ ስለሚትይዝ ማለት ነው። ከዛ መራዊትን ስልክ ደውላ የናሆም ስልክ አላነሳም ስትል ከዛ በኪራ ስትውላ ምንድነው ስልክ ማታነሳም? ለማንሳት ስለማላስቀይምሽ ነው አንስተው ብታስቀይመኝ ይሻለኝ ነበረ ብላ የናሆምን ትቆጣዋለች። እና ከዛ በኋላ ስለ ተበሳጨው ከመሳይምሽ ብዬ ነው ብሎ ናሆሜን እንደዚህ ካለሽ በጣም ተናዶብሻል አዎ በጣም ተናደዋል ምን ተፈጥሮ ነው ምሩ ለማርገዛ ስባ ነበረ ከዛ ጽናትን ስትሰማ ደንግጣለች ይህንን አታደርጊውም ነበረ ብላ ከዛ ዚ ጋ ቤት ይተኳኳለች ትገኛለች ስትኳኳል ኒና ትመጣና አንቺ ደግሞ ምን ሆነሽ ነው ምን ያደረግሽ ነው ምናባሽ ያደረግሽ ነው ትላታለች አረ ምንም ኪራይ ስለሚመጣ ለዛ ነው እና ኪራይ ቢመጣስ በእኔ ልብስ ነው እንደምትቀቢው አይራ አይደለም ግን እንዴት ነው አላማረብኝም እንዴ አምጪ እስኪ ብላ ለፒስቲንዋን እንግዲህ ቻፒስቲን ብላ እንግዲህ ኒና ነጥቃ ትወስዳለች ጃኬቴ ወስደሻል ምን ሆነሽ ቆንጆ አልሆንኩም አላማረብኝም እንዴ እንዴ እናቴ ብዙ አላት ትሰጥሻለች እኔ ምን አገባኝ ለምን ለምን አይኖርሽም ኬራይ ሲመጣ ደስ እንዲለው ብዬ ነው ኧረ እባክሽ አሁን ቀስ ብለሽ አምጪ ሳትጮሂ ሳትለብሺ ቀስ ብለሽ አውልቀና አምጪ። እሷንም ቤትንም እምቢ እምቢ። እንደዚህ አይነት ልብስ ይወዳል ያለች። ኧረ በጣም ነው የምታስጠዩ። እንደዚህ ሲያይሽ አላቅም እያለች ቤቲ እንግዲህ አምጪ ያለች። ኒናና ቤቲ የተሯሯጡ ቢሆንም ቤቲ አልሰጥም ብላ ከክላስ ወተወጣለች። እዚህ ጋር ሰኒና መራዊት እና ፅናትን አንድ ላይ ቆጭ ብሎ ነበረ። ሰኒ የክብሮም ያፈቀረችው ነገር ሁሉም የፍቅሯን እንዳለ ትነግራለች። ፍቅር አይደለም እንዴ እያለች እንግዲህ እንዴት እንዳፈቀረችው የክብሮም ትነግራቸዋለች። ግን እህቴን ፈርቻ ያለው የሆነ ነገር የጨነቀኝ ነው። ምንድነው እሱ? ውስጥ እህቴ እህቴ በጣም ታስፈራኛለች። እሱ ጊዜ ውስጥ እናስብበታለን። አዎ፣ ግን አሁን ቤት መቀየሬ ስሰማ ከዚህ ነገር ታሳዘዋለች። እንግዲህ የዛሬ የሰጠሽን ፈጣሪ የነገ ፈጣሪ ያውቃል፣ አትጨነቂ። እሱማ የምታቅብኝ የምታቅብኝ የመሰለኝ መጭቀት የሞትኩኝ ነው። ያንን እኔ የኪራይ ነገር ከአባቴ ጋር ለመደበቅ ስሞክር የነበረኝ ስሜትን አስታውሰሽኛል። አንቺ እኮ ያንቺን አባት መልካም፣ ደግ፣ የሰው አሳዛኝ የሰው አዛኝ ናቸው። የእኔ እህት እኮ አታውቂያትም ቆቅናት። አሁን ደስታሽን ብቻ አስቢ፣ ሌላው ነገር ከጭቀላትሽን አውጪ ይለዋታል። አይ ክብሮም፣ አፈስሽው። ኧረ እባክሽ እንደው ማፈሰኝ እንጂ መቼ አፈስኩት? እቺ የመሰለ የእብዶች አላውቃ የሆነች ሆነች። ሳቅና ጨዋታው በእጅዋን እኮ የሚጠራው እሱ እኮ እሱ ነው ያፈሰው ታዛ ቤት እየወረጠች ተመጣና እንዴት ነው አዲሱ ጃኬትን አኛችሁት ወደዳችሁት እንዴ ኪራይስ የሚወደው ይመስላችኋል ትላለች ኪራይ እኮ በጣም ነው የሚወደው አሁን ሲያይ በጣም ደስ ይለዋል ያለች እንግዲህ ጽናትን ሄጂ ውስጥ ግቢ ትላታለች ለምንድ ነው ምገባው ሲመጠ እንዲያይ ነው እንደዚህ ልጠብቀው ነው አንቺ መየት ነው የሚፈልገው ቆ አንቺ አራሰኒ ተያት ሌላ ጦስ እንዳታመጥብን የምናባት ነው ጦስ እቺ የራሷ ጦስ አደለችም እንዴ ጽናት መንቼ ልጅ ጊቢ ያልኮች ወደ ክላስች ትላታለች ወይ ግቢ ግቢ በር ላይ ሂጂ ለጠብቀው እናቱ ሂጂ ለምን እናትሽ ጋር ሄደሽ አትጠብቂውም ትላት አለች ሰኒ እሱ እኮ እዛ አይመጣም ከዛ መራዊትን ቤት ኪራይ እንደዚህ አይነት አይጠብቅም ከዛ ኒና ተመጣና ልብስሽን አውልቂ ጭራሽ አንቺ ልብስ ነው በቃ እዚህ ቤት ሚያከብረኝ ሰው ጠፋ ሁሉም የመጣ እኔ ላይ ነው የሚፈነጨው ትላለች ኒና ቆይ ኪራይ እየይና ከዛ በኋላ አውልቅልሻለሁ ፅናትም ሂጂና የሰው ልብስ አውልቂ ብዬሻለሁ ትላታለች አትቆጭኝ እንጂ እንደውም ኪራይ ሲመጣ እናገርልሻለሁ እያለች በቃ ተዋት፣ እኔ አስወጣ አስወልቃታለሁ እያለች መራዊትን ቤቲ ኪራይ የሚወዳው ሌላ ልብስ ልስተሽ እያለች እንግዲህ ትወስዳታለች ማለት ነው። የዛሬ የነበረን ቆይታ፣ በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ እሰናበታለሁ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። በየቀን ምለቅላችሁ አዳዲስ ቪዲዮ ቶሎ እንዲደርሳችሁ የደወል ምልክቷን በማጥቋር ቤተሰብ ስትሆኑ በአክብሮት በትህትና እንጠይቃለን። ማለት ነው እንግዲህ ሀሳብ አስተያየታችሁ በዚህ በኮሜንት ላይ አስቀምጡልኝ። በቀጣይ እስከምንገናኝ